አምኖበት ካልሆነ ወይም ደግሞ ከገሌ ብሎ ሰው ጠቅሶ ሲናገር ከሆነ ያ ሰው እርግጠኛ አይደለም። አንዳንድ ደግሞ መናገር እየፈለጉ ስልሽ የሆነ ማብራራት የማይችሉ ሰዎች ማብራራት ካልቻልኩ ስጠይቅ የተናገርኩትን ነገር መልስ የማልሰጥበት ከሆንኩ አለመናገር፣ ዝም በቃ እንደ መነሻ የምነሳበትን ሳላውቅ ምነሳበትን አንድ ነገር አንድ ቦታ ስነሳ የምደርስበትን አውቄ ነው መነሳት ያለብኝ። ያ ካልሆነ መናገር አያስፈልግም። አንድ ነገር ስታመጣው ጥያቄ እንዳለ መልስ እንዳለ አውቀ ነው፣ እንደምትጠየቅ ስታውቅ መልሰን አዘጋጅተ ነው መግባት ያለበ። እሱ ያ ካልሆነ ግን አንድ ነገር መጥቼ ዝም ይዋኝቼ ቦታ እንደሱ ሳይሆን አልኩሽ ጥያቄውም የጥያቄ መልሱ እያለውም መናገር የማይችሉት ነው። መልሱ እያላቸው ጥያቄውን አብራርቶ ለመናገር ምክንያት እሱማ እንግዲህ የተፈጥሮ ጉዳይ ሊሆን ይችላል። አንዳንድ ሰው ሊናገር እየፈለገም አንደበቱም የሚያዝበት አለ። እያወቀው እንደማያውቅ የሚሆን ሰው አለ። አንዳንድ ሰው ደግሞ የማያውቀውን ነገር አውቃለሁ ብሎ ገብቶ ደግሞ በዛ በኩል አለም አሁንን የሚጠየቁት እንደዚህ አንድ ቦታቸው እያላቸው አንድ ቦታቸው በሚያሰው እና ማባራት በማይችሉ ሰዎች ነው። ይህነ እንግዲህ ይህነ እንግዲህ በቃ አንዳንድ ጊዜ ይህን ብልሳ እንዲህ ብባልሳ የሚባል ሳ የሚባል ነገር የሚያበዙ ሰዎች ናቸው። ለሚናገሩት ነገር መልስ እያላቸው መልሱን ለመመለስ የሚያቅታቸው እንዲህ ብልሳ እንዲህ ብባል እሳ እንዲህ ብዬ በሆን እሳ እንዲህ አሉ ብባል እሳ የሚባል ነገር ያለው ሰው ሳሳበው። ለማንኛውም ኒቫን ታውቂያታለሽ? እንግዲህ ያው በዚሁ በቲክቶክ የምታዋወቅ ተሆነ እኔ እንጃ። እስኪ ቆይ ድምጿ ልስማ። እሱማ ዛሬም እኔም ድምጿን ሰምቼ በጣም እኔ ሰምቼ አላውቅም ነበርና በጣም ደስ ብሎኛል። ከዚህ በፊትም ጠይቄ ነበር፣ መቼ ነው መሰማት እያልኩ ስለ ቱን ላስገባለሁ ብዬ ነበር። ምንድነው ስለቱ? ከዚህ አንበሳ ወርድና እንከፋፈለው። ታዲያ ምን ችግር ጥያቄ ጠይቃለች። እኔም ልስማ ነው እንግዲህ ሀብር እምነት ይቀጥልሻል። እኔ ዛሬ ጎንደሪት ምንድነው? አንደኛ፣ ሌላም ከአንቺ ቀደም ብሎ አንድ እስራኤል የሚኖር ወንድማችን ከዚህ ከአዲስ አበባ የሄደ ገብቶ ነበረ። አሁን አንቺ ገብተሽ ከወጣሽ በኋላ ማለት ነው። እሺ፣ ሌሎችም ደግሞ ሰዎች አሉ፣ ግን በተለይ በተለይ ደግሞ አንቺን እንቀርባለንና። የሆነ የሚፈለግ ሰው አለ እስራኤል ሀገር ውስጥ፣ እዚህ ኢትዮጵያ ውስጥ ልጅ ያለው እና ተጠፋፍተዋል የሚባል ነገር አለ። የስልክ አድራሻ አለው። ስም ባላሻ ነው። ሄዷል እዛ፣ አባትየው ልጅየው እዚህ ወጣት ነው አለ እና አባቱን ማግኘት ይፈልጋል። ብዙ ችግር ላይ ያለው ተብሏል። እና ምናልባት ምናልባት ምናልባት ይህንን ሰው በማፈላለጉ የራሳችን አስተዋጽኦ እንድታበረክች የምንጠይቅሽ ጥያቄ አለ። ዝርዝር አድራሻው ስሙንና ያለበትን አካባቢ እንትን እንሰጥሻለ። ያው ከዚህ ሆኖ ወደዛ ስልክ ሲደወር ቀጥታ እንትን አይዲ ያስቸግራል መስለኛል። እዛ ሲሆን ግን ማንም ሆ ስልኩ ካለ ስልኩ ካለ በትክክለኛ ትክክለኛ ሙሉ ቁጥሩ ከታወቀ፣ ለዛም ወደዚህ መቼ አይቸግርም። ትክክለኛ ስልክ ካለው ዋሳብም እንትን አድርጎ መደወል ይችላል። ግን እናንተ የሰውየውን ስልክ በትክክለኛ መታወቅ ከሆነ ወደ እኔ ላኩት። ትክክለኛ የራሱ ስልክ የሰውየውን ስልክ እና የልጁን ስም የሰውየውን ስም አድርገህ በውስጥ መስመር ጻፍልኝ፣ ደውዬ እየሞከራለው ማለት ነው በቃ እኔ የሚያልኩት እንደዛ ነው። ወንደሪት አለች፣ በሷ እንተማመናለን። ይሄንን ነገር ስልኩ ካለ የሶሉሽን ካለ ትክክለኛ ደንበኛው ትክክለኛ ሙሉ በሙሉ ስልኩ ትክክለኛ ከሆነ የሰውየውን ስም እስከናባቱ የልጁን ስም አድርገህ ጻፍልኝ በውስጥ መስመር ደውዬ ጠይቀዋለሁ፣ አረጋግጫ እርሱን ላንተ ነው እሰጣለሁ። አዎ አዎ፣ ዋለኝ የሚልም ከሆነ ኧረ አላውቅምም የሚል ከሆነ እንግዲህ ሰው እንግዲህ ትክክለኛ ልጁ ከሆነ የሚያውቀው ከሆነ እየጠየቀው ሊሆን ይችላል እና ሁሉንም የምናገኘው ትክክለኛውን የምናገኘው ከሰውየው ነው። አባትየው ማለት ነው። አዎ መልሱን የምናገኘው ከሰውየው ነው። አሁን እንግዲህ አድራሻውን የስልክ ቁጥሩንና የሰውየውን ስም የልጁን ስም እስከናባቱ እናባቱ አድርገህ ጻፍልኝ፣ በአማርኛ በውስጥ መስመር ጻፍልኝ። እኔ በተቻለ መጠን ደውዬ እሞክራለሁ ለማግኘት ማለት ነው። አገኘዋለሁ፣ እጠይቃለሁ። አዎ በእንደዚህ አይነት መልኩ ነው እንጂ እንዴት አገኘሽው እንደዚህ የሚል ከሆነ ደግሞ ከእናንተ ጋር እንዲገናኝ ያደርገዋለሁ ማለት ነው። በቃ በጣም አንደኛው ይህንን አንደኛው ጥያቄያችንን መልሰሽልናል። የሰውየውን ስልክ ስሙን፣ የልጁን ስም እና የአባቱን ስም አድርገን መልእክት ላይ እንልክልሻለን። ው እና አባ ነች ከአንቺ አጠገብ ያለች ነች ጥያቄ የሚያቀረበችው እሷንም በተረፈ ማናገር ትቻለች። ራሷም ስሟን የእሷ ስም እናቲቱ ከሆነ እሷን ስም ጨምራ የእናቲቱ የልጅየው እናት ገሌ ትባላለች፣ አባትየው ገሌ ይባላል። አሁን የሚገኝበት አድራሻ እንደዚህ እንደዚህ አይነት ቦታ ነው። ልጁ የሚገኝበት ቦታ ከእንደዚህ አይነት ነው ብለህ በትክክል ርትንካ አድርክልኝ። ሰውየው ስልኩን ካገኘው ስልኩ ትክክለኛ ከሆነ እራሱ ይህን ምልክት በስልኩ በዋሳብ ብልክለታለሁ። ለሰውየው ሰላም ሰላም ብያለው። በጣም አመሰግናለው። ሰምቻለው። የእናቱን ስም እስኪ ቆይ ልጠይቅ። አሁን የእናቱን ስም አላስታውስም። የሰጡ ቁጥር እውነት ነው አይደለም አላውቅም። ምንም ፈልጌ ማግኘት አልቻልኩም። ግን ልጠይቅ የእናትየዋን ስም እስከ አባት ልጠይቅ። የአካባቢውን ነገር አድሬሱን እጽፍልሻለሁ። የምንድን ነበር ያጎት፣ ያክስት፣ ያባቱ ሶስት ስልክ ነበር በጊዜው የሰጡኝ። እንግዲህ ዋናው ዋናው አጠቃላይ ዋናው ነገር ማሰሪያው አባትየው ነው። አባትየው በህይወት ካለ የአባትየውን እና የሴትየ የእናቲቱን የልጅየውን ስም የእናቲቱን ስም የአባትየውን ስም አድርገሽ የሰውየውን ስልክ ቁጥር ከተቻለ የእነሱንም ስልክ ቁጥር አድርገሽ ብትልኪው፣ ምናልባት ሰውየው አሎ ብሎ ካነጋገረኝ እልክለታለሁ ማለት ነው። የእነሱን ስልክ በኔ በኩል አገናኘዋለሁ እንጂ የነሱ የራሳቸው የሆነ ስልክ የለውም። ሪሞት ኤሪያ ላይ ነው ያሉትና በጣም ተቸግረው አሁን ባለው ኮንዲሽን ላይ በጣም ካልሆነ ቦታ ላይ እንዳልሆነ ሆኖ አጋጣሚ ሂጀ ነው አይቼ፣ ምንድን ነው ምናምን ስል እንደዚህ እንደዚህ ነው አባቱ ያለው ውጭ ነው፣ ግን ማግኘት አልቻለም። ሰው ቤት ሆኖ ነው የሚገርምሽ። በጣም የሚሰቃየው ልጅ በጣም አሳዝኖኝ ነው በቃ እንደዚህ ካለው አነጋግሮት አያውቅም። ቆታ አውቅም ያቃል ያንኛውን የሚያገናኛቸው የነበረን ሰው ማግኘት አልቻሉም። ገበሬዎቹ ናቸው እና ስልክም ምንም ስለሌላቸው ያ የሚያገናኛቸው የነበረ ሰው ምን እንደሆነ ብቻ የሆነ ነገር ብለው አውጥቶ የነበረ አሁን ላይ ጠፋኝ። ከዚያ አድሬሱ አላችሁ ምናምን ስላችሁ አለን ብለው በወረቀት የተጻፈች ነገር ቁጥር ሰጡኝ። የአባቱን እንትን አያቱ አክስቱንና የአባቱን ስልክ አድርገው ሰጡ። ግን የሶስቱን አልቻልኩ። ምን ሞክሬ ነበር። በትክክል የምታገኛቸው ከሆንሽ እነሱን እንደዚህ ሰውዬውን ልጁን በትክክለኛ በድጋሚ የምታገኙ ከሆንሽ ትክክለኛ አድሬሱን ምናልባት የተምታት አሁን አንቺ ተቀብለሽ ስልክ ካልሰራልሽ፣ ምናልባት የማይሰራ ከሆነ የተሳሳተ ነገር ከሆነ የምታገኛቸው ከሆንሽ በደንብ አድርገዋ ያሉበትንም ያጋጠማቸውን ችግር በደንብ አድርጎ ተጽፎ ትልኪልኛለሽ እኔ ደግሞ ሰውዬውን ካገኘው ደውዬ አነጋግሬ ልጅ እንደዚህ እንደዚህ አይነት ችግር አለበት ያው ልብዬ ያን የተጻፈ ደብዳቤ ለሰውዬው አተላልፍለታለሁ ማለት ነው ዋናው ትክክለኛ አድራሻ ካልተገኘ ግና እኔም ደግሞ ዝምዬ ጥንቁን ለማድረግ ትንሽ ይከብዳል እውነትነውኛ ሳይሆን ማለት ነው እንዴት ነበር ማን ነበር ያነጋገረሽ ከማላ መጣሹ ሲባል መረጃ የሌለው ነገር አሁን ያላችሁ ምንድን ነው መረጃ? ብላችሁኝ ብሎኛል። አይደል እና ትክክለኛ እርግጠኛ ሳልሆን ከሰው ደጃፍ መቆም አስፈላጊ አይደለም። እውነት እና በትክክል አድርገሽ አጣርተሽ አረጋግጠሽ፣ ያው ነገ ምሸትም ሆነ በተመቸሽ ባገኘች ሰዓት በዚው በእምነት እየቤት እንገናኛለን። ምንም ችግር የለም። በውስጥ መስመር ስልኪልኛለሽ ከዛ ያው መልካም ስራ መስራት ለራስ ነው። ሰው ማለት ሰው በሌለበት ጊዜ የሚገኝ ሰው ነው ሰው ማለት እንጂ ልብስ ለብሼ ስለሄድኩ ስለተንቀሳቀስኩ ሰው ነው ይልል አልችልም። ልብስ አሻንጉሊቶችን ከተማ ከልብስ ጊዜ ሰው ሆኖ ሲገኝላሽ ብቻ ነው መገኘት መገኘታው ልብስ ለብሰው መቆም፣ አሻንጉሊቶችም ከልብስ ሱቅ ላይ ለብሰው ቁመው ስናያቸው ሰው ነው የሚመስሉት። ግን አይናገሩም። አንድ ነግ ተግባር ብታደር ጠይቋቸው ያን ተግባር አይሰሩም። እና እኛ ከነሱ የተሻለ መሆን አለብን። ልብስ ለብሰን በመሄዳችን ብቻ አይደለም ሰው መሆን ያለብን። ሰው የምንሆነው ሰው በሌለበት ሰው ሁነን ስንገኝ፣ እና ይህ ነገር ደግሞ ሰው ለመሆን ዋናው ጎንደሪት እዛው ስላለሽ ይሄ ልጅ የተረጋገጠ መረጃ ካለው እስራኤል አካባቢ ላይ ስልኩ ካለ ተደውሎ ቼክ ይደረጋል። ያልሽ ትክክለኛ መንገድ ነው። ስልኩ ይላክ። ስልኩ ከተላከ በኋላ ጠይቀሽ ይሄ ሰው በእርግጥ እዛ ያለ ሰው ከሆነ የሚባለው ነገርም ደግሞ የሚያቅ መረጃው ካለው ስለ ልጁ መረጃ ካለው ወደፊት አስተካክለሽው በደንብ እንሄድበታለን ማለት ነው። እና ዋናው መረጃው ይድረሰን። መረጃውን ሼር እናድርገው። ዋናው እሱ ነው። ትክክለኛ አድራሽ፣ ትክክለኛ ስልክ ቁጥሩ፣ ትክክለኛ ደውለን የምናገኝበት ከሆነ ምንም አይነት ችግር አይመጣም። ልጁም ከአባቱ ጋር ይገናኛል። ካለበት ችግርም ነፃ ይወጣል ማለት ነው። ዋናው ነገር ያው ትክክለኛ የስልክ መስመሩ የስልክ መስመሩ ደግሞ የሰውየው ስም የተቀያየረ እንዳይሆን። ምናልባት በእርግጥ አሁን ከዛ የሚጠራበት ስም ሌላ፣ ከዚህ የሚጠራበት ስም ሌላ ሊሆን ይችላል። ግን ትክክለኛ ስሙን ስለሚያውቀው ይህ አይረብሸንም። አንድ ሰው አይረብሽም። ሲቀጥል ደግሞ የልጁ ሌላ ወንድም ስል ይሄዳለ እና እሱን እሱን ስሙን አጣራሉ፣ እነግራሉ። ችግር የለም ምንም። አጣርተሽ እንግዲህ የእናቲቱን ስም፣ የልጅየውን ስም፣ የአባትየውን ስም፣ ስልክ ቁጥሩን አድርገሽ ላኪልኝ። ይህ ገሌ የምትባል ገሌ የሚባል ልጅ አንተ ገሌ ትባላለህ ብዬ ስነግረው ትክክለኛ ሊያውቀው ይችላል። ግን ልጅ አለ እናቱ ማናት ቤት ነው ያለ የሚባለውን ካላወቅኩ ግና እኔ አፌን አልከፍትም። እሺ፣ እሺ። መረጃ ያስፈልጋል። ይገረ ለማወቅ ትክክለኛ አስተማማኝ የሆነ መረጃ ያስፈልጋል። እርግጠኛ የሆነ አድራሻው ያለ ልጁ የሚገኘው ከእንደዚህ ከእንደዚህ ያለ ቦታ ነው፣ እናቴቱ ገሌ ትባላለች፣ ልጅየው ገሌ ይባላል። አንተ ገሌ ትባላለህ እና እንደዚህ እንደዚህ ባለመልኩ በእንደዚህ በእንደዚህ አይነት ነው የተጠየቅኩት ብዬ ልጠይቀው ይችላለሁ። እና ትክክለኛ ልጅን ከአሁን በፊት የሚራዳው እንደዚያ ነው መሆን ያለበት፣ እርግጠኛ ነው። እንግዲህ እግዚአብሔር ይርዳው ማለት ነው። ዋናው እሱ ነው፣ መረጃው ተረጋገጠና ኦሪጂናል መረጃ ከሆነ ይኸው። ቃል ገብታለች ጎንደሪት፣ እናመሰግናለን። በተረፈው ይሄ ነገር ብቻ ሳይሆን ሌላም ነገሮችን መስተካከል ያለባቸውን ነገር እየተናበብን መስራት ያለብንን ነገር እንሰራለን ማለት ነው። ማድረግ ያለብንን ነገር እናረጋለን። ግን ያው ኦሪጂናል መረጃ ያስፈልገናል ያስፈልገናል ማለት ነው። ስለዚህ ኦሪጂናል መረጃ የአንድ የስልክ ስህተት ካለበት ሰውየውን ማግኘት አይቻልም። አንድ ቁጥር ስህተት ካለው፣ የስም ስህተት ካለው ያ ነገር መረጋገጥ መቻል አለበት ማለት ነው። እሺ፣ ሁላችሁም አካውንታችሁን አክቲቭ አድርጉ። አክቲቭ አድርጉ አካውንታችሁን ጆሃሪስ ሁላችሁን እናመሰግናለን ስለመጣችሁ። ታብሽ ክሊክ እያደረጋችሁ አካውንታችሁን አክቲቭ አድርጉ፣ አክቲቭ አድርጉ ሁላችሁም ስ ጎንደሬትን ያዙልኝ ያላዛችሁ ሰዎች ካላችሁ አንድ ቁጥር ላይ